ከኢትዮጵያ ወደ የመን ገብቻለሁኝ። የመን አደን ያው በረራ ያለው አደን ስለሆነ ማለት ነው። ቀጥታ ከኢትዮጵያ ወደ አደን ነው የምትመጡት እና ቀጥታ መጥቻለሁኝ ማለት ነው። እንግዲህ እንደምታዩት ከሰና ስመጣ የሀገር ኮተ ሰብስቤ ፍዳይን ስላየውኝ በአሁኑ ስመጣ ልጆችንና አይችን አንድ ሻንጣ ጥልጥል፣ በቃ እንዲ ምንም እንትን የሌለበት በቃ መኪና ባስ ላይ እንዲ ይጭኑላቸዋል በቃ ምንም ግልግል ደረጃ ማውጣቱ ደረጃ ማውረዱ፣ ምንም ስለ ቤቱ አላወራኋቸውም። ቤቱ ራሱ ፉቃን የተመለስኩት ነገር የለኝም። የራሳቸውን ቤት ነው ትቸልኩት ማለት ነው። ምንም ተመልሼ የሚወስደው ነገር የለኝም። የሚሸጠው ነገር የለኝም። እቃቸው እንዳለ የእነሱ ነው። ምንም ከሻንጤ ውጭ ይዤው የገባሁት ነገር ስለሌለ ቀኑ ብቻ ስላላለፈ እኔም፣ ምናልባት እኔ እንዲያውም እንትን ልል ነበረ፣ ግን አላይ ስጣት ልጅቷ ናት። ለምን የተመለስኩ ነው ማለት ነው ነው

ማነው ግን? የሱመያ ነገር እንዴ ነው ግራ ያጋባው ማለት ነው። የሆነ ያልገባን ነገርማ ለዚህ ብለ ነው ምን ዘበራረቀው ማለት ነው። የእነሱ ነገር ያልገባን ነገር አለ። ሱመያ ወደ የመን ተመልሳ ሄደች። ከሰው ቤት ተቀጥራ ልጆችን ላሳድግ አለች። እንዴት ነው ነገሩ ግን ነገር ማለት ነው። እና እኔ ምንም ያልገባኝ ነገር አለና እና ሱመያ ማለት ነው፣ ታብራሩልን ደስ ይለናል እንጂ እንዴት ነው ነገሩ ግን? የሆነ ነገርም አለ። ከኢትዮጵያ ለመኖር ብለሽ ከየመን ወደ ኢትዮጵያ ለመኖር ብለሽ ሄደሽ፣ አሁን ደግሞ እንደገና ደግሞ ኑሮ ለማሻሻያ ብለሽ ወደ የመን ተመለሰሽ እንደማትሄጂ እርግጠኛ ነኝ። የሆነ ያልገባን ነገር አለ። ወይም ወደ ኢትዮጵያ የገባሽ ለኢጃዛ ነው፣ ቤተሰቦችን አይተሽ ለመመለስ በቃ አይተሽ አምን ያለው ወር እንዲሆን ኢንሻአላህ፣ ወለም ሁለት ወር ወሶስት ወር እንደዚህ እንሻምስልኝ ረመዳን በፊት አይደል ይገባሽ ነው አላሁ አለም። እና ቤተሰበችን ዘይረሽ ለመመለስ አስበሽ እንደዛ አስበሽበት ነው እንጂ በቃይ ምንሽ ወደ ኢትዮጵያ ገብተሽ ከዛ ደግሞ ኑሮ ለማሻሻል ብለሽ ወደ የመን የምትመለሺ አይመስለኝም። ልጅ ተይዞ የመን ለስራ አረ ከብደ እን ሲጀመር ነው። እኔ እነሱ መያ ነገር የሆነ አልገባኝም አልገባኝም፣ ነገር እየተወሳሰበ መጣ። በእርግጥ የኢትዮጵያ ኑሮ ውድ ነው። ቢሆንም ግን ወደ የመን ልጅ ተመልሶ ይዞት ሄዶ ኑሮ ይሻሻል ማለት ይሄን የማይመስለኝ ነው። ባገር ላይ መስራት ያልተሻለ በሰው አገር ልጅ ይዞ እንዲህ እራሱ የማይሆን ነው ማለት ነው። እና እኔ ሰይድን እና ሀዩን እየተከታተልኩ እንደ ስራ አድርጌ በእነሱ ነበር ቪዲዮ እየሰራሁ ያለው ተነሱ መከታተል አቃተኝ። አለች እና ሁለት ሌላ ስራ የሚሰራ ተሸኒ በዩቱብ ማለት ነው። እነሱ ማቅረብ ካልቻልሽ፣ ሌላ ኮ ማቅረብ ትችላለሽ። ማሻአላህ ዩቱብሽ አርጎልሻት ተጽዕኖ የሚያሳድር ነው ማለት ነው። መስራት ትችላለሽ። እንዴኔ ያው ድራማ ካልሆነ በስተቀር እንጂ የመን መመለሱ አግባብ አይደለም፣ ልጅ ይዞ ማለት ነው። እና ሱመያ እንዴት ነው ነገሩ? ወደ ይችላል እና ሱመያ ትከዘፍ ዘዝ ብላለች። እውነት በጀርባ ምን እንዲያለኝ እና ቁም ራሷና አላህ ናቸው የሚያውቁት። ግን እንደ ወሬው ከሆነ ግን ይሄ መፍትሄ አይሆንም ብዬ አስባለሁ ማለት ነው። ወደ የመን መመለስ ልጅ ይዞ እንደምታወራው ከሆነ ማይሆንም። ያው ለእንደርኳችሁ ለኢጃዛ ለማየት መጣች፣ ተመልሶ ወደ ቤቷ እየተመለሰች ነው የሚመስለኝ። እንደዛ ነው የሚመስለኝ ማለት ነው። ሳይድም እኮ በቸርታ ላይ ቪዲዮ ሰርቷል። እኔ ጃብጃብ ኦሮሞኛም ስለሆነ እኔ ብዙም አላዳምጥም። ግን እኮ ምንድን ነው ሊፈታት ነው ሊለያዩ ነው ምናምን ምናምን እያሉ ነበር እና ምናልባት ታዩ ጋርም ያለውን አከታትመው በቃ ተያይዘው ወደ መለያየት መሰለኝ ሳስበው ሳስበው እንጂ እውነቱን ኑሮን ለማሻሻል አቀመጣለሁ ብላ ኢትዮጵያ መጣ። አሁን ተመልሳ ወደ የመን እየሄደች ጭርስ አይመስለኝም፣ አይመስለኝም። ሱመያ ማለት ነው ያው የሚመስለኝ እኔ በቃ ለማየት መጣሽ፣ ጨረሽ ጊዜሽን፣ ተመልሰሽ ወደዛ ወደ ቤትሽ ሄድሽ ማለት ነው እና እንደዛ ነው የሚመስለኝ። ለማንኛውም መልካም ጉዞ ብለናል፣ መልካም ግቢ። ያው ያለውን ነገር እንግዲህ እንከታተላል ማለት ነው እና ብቻ እንግዲህ ግራ ያጋባል። የእናንተ ነገር አላ መጨረሻ ነው ያሳምረው። ሲጀመር ሲጀመር ሱመያ የተቀመጠችበት አልጋ ራሱ የበፊቱ ክፍላቸውም አልጋቸውም አይደለም ማለት ነው። እን በፊት ኩ ቪዲዮ እየሰሩበት እንደዚህ አልነበረም ክፍላቸው። ማን ይህ ሌላ ክፍል ነው፣ ሌላ አልጋ ነው ማለት። እሷ ግን ያለችው አሁን እቤቴ ሲሄድ ካሁ የከፈልኩበት አላለቀም ነበርና አሁን እዛው ነው ተመልሽ የመጣው ታዛ ዲያ ፍተው ካክረው ላይ ጠበቁኝ አለች። ግን እውትማ ማለት ነው የበፊቱ አልጋ አይደለም ከፍላሱም ሌላ ነው ያ አይደለም ማለት ነው። ስለዚህ የሆነ ነገር እኔ እንጃ ብቻ አልሄደችም እንዲያለል አየር ውስጥ ገብታለች። ለልጆችም ፓስፖርት ህጋዊ ናቸው አዘጋጅላቸዋለሁ አለች። ለልጆቿም ሁለት ፓስፖርት አውጣላቸዋለሁ የኢትዮጵያም ይሁን የየመን አላህ አለም ብቻ ግን እኔ እንጃ አልሄዱም እንዳይባል ደግሞ አየር ገብታለች ምናልባት የቀራት እቃ ልታመጣ ሄዲያም እንዲ እንጂ እንጂ ሱመያ እንደምታዋሪው አይደለም ዙሮ ከምታዋሪው ውጭ የሆነ ነገርም አለ ማለት ነው እና ሱመያ እንደምታዋሪው አይደለም እውነት ኑሮ ለማሻሻል ወደ የመን እየሄድሽ አይመስለኝም እና ወይ የተረፈ እቃ ኑሮ ፍታመጭ ነው ወይም እኔ እንጃ እና ሱመያ ቪዲዮ እየሰራሽበት ያለው ክፍል ያ የፊቱ ቤት አይደለም ማለት ነው። አቀማመጥ እኮ በቃ እና ምንም እንተንም ከኛ የሚያመልጥ ነገር የለም ማለት ነው። ሚስቱ ሚስቲ የትር ጉዝ አባሪው ነው። ኮሜንታተሮች ሚስተር ጉዝና ምናም ያሉ እንዲ በሌላ ኮመንት ማለት ነው። እምናስነቃውና ያልተፋቀሩን ተፋቀሩ ያልተሰላ ጋቡ ያልተሳሰቡትን ተጋቡ እያለው ማለት ነው። በዛው እኛ እንዲ ያለ ይሆናል። እናም ሱመያ እየሰራሽበት ክፍል ያለው ዝሮ የመን አይደለም ክፍልሽም አይደለም አልጋሽም አይደለም። እና ተው አንወሻሽ አንወሻሽ። ለማንኛውም ከሄድሽ መልካም ጉዞ እንግዲህ፣ አይክፋሽ። እንዲ ከፋሽ አንፈልግም። ማታችን ማለት ነው። አይክፋሽ። ክፋትን አላህ ያዝልሽ። እንግዲህ ደሞ ቀጣውን እናያል ማለት ነው፣ ምን እንደሚፈጠር እንጂ። እኔ ያልገባኝ ነገር አለ የሱመያ ነገር እና ለቻናል አዲስ የሆናቸው ሰብስክራብ ያደረጋቸው አበረታቱኝ። ያው እንግዲህ ሱመያን ነበር እየላቸው የመታሁት፣ ትክዝ ፍዝዝ ብላ ከፍቶኛል አለች። እና ሱመያ ከሄድሽም መልካም ጉዞ ብለና ማለት ነው በእኔ መሄድ የምትደሰቱ አላችሁ ምናምን እያለች ነበር። ያው ሀዩ እንደሆነች እንጂ ሌላ የሚደሰት ይኖራ ብዬ ተስፋራ ረግም ሀዩ ግን ለማረቅ ስለሆነ የምታስበው ለልተዋ ማለት ነው። ፌንት ይህን ስሰማያ ቪዲዮችን ስታይ እርግጠኛ ነ ፌንት ትነቅላለች ማለት ነው በደስታ ያው ደስ ሲለኝ ብዙ ጊዜ ፌንት ትነቅላለሁ ብላለች እና እናልናያ ነው ደግማ ነው በደስታ ፌንት ስትነቅር ማለት ነው። እና እንኳንም ሰላም መገባሽ ሰይድ። ታዲያ አሁን ደግሞ የመን ተከትሎ ሊመጣ ነው ወይስ ተስፋ ቆርጦ ጥቷል ማለት ነው ወይ? ሰይድ አሁን ደግሞ የመን ሊመጣ ማለት ነው። ያው ቪዲዮ ይሰራል አሁን ከነገ ወዲያ ማለት ነው። የመን ሱመያን ተከትዬ እየሄድኩ እያለ ቪዲዮ ይሰራ ወይ? ሀዩ ሀዩ ሱመያ በመሄዱ ትደስታለች፣ ደግሞ ሰይድ በመከ በመከተሩ ደግሞ ትከፋለች ማለት ነው። ሀዩ ማሳዘነች። እና ውድ ቤተሰቦቼ ለነበረን ቆይታ እጅግ አድርጌ አመሰግናለሁ። ለዛሬው ከዚህ እናቆማለን። በቀጣይ ቪዲዮ ደግሞ ምን ይዘን እንደምንመጣ ያውቃል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ